ሰላም ሰላም ተወዳጆች እንደምን አረፈዳችሁ። በእያላችሁበት ሁሉም ሰላማቸው ይብዛ ልባዊ ምኞቴን እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት እጅግ አደገኛ ወሳኝ ሰበር የድልዜና ዜና ደርሶናል። ይህንና ሌላ ተጨማሪ እጅግ ወሳኝ መረጃ ይዘን ቀርበናል። እናንተም እስከ መረጃዎች ፍጻሜ አብራችሁኝ በመቆየት ይህንን ወሳኝ መረጃ እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግል ሀሳብ አስቲቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁ የሀገራችሁን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉ እንዲሁም ቪዲዮን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀጥታ ወደ ዝርዝር መረጃም ስሻገር ከወደ አፋባሃ ሰሜን አማራ ቀጠና በላይ የዘለቀ ዝሜ ሳውካሳ ሁለተኛ ኮር የተላከልንን ሰበር የደል ዜና አላስቀድም። በማዕከላዊ ጎንደር አለፍሃ ወረዳ እናም በምዕራብ ጎንደር ቋራ ወረዳ በሁለቱ አውደ ውጊያዎች ፋኖ ድልን ተቀዳጀ። በትናንትና ዕለት የሁለቱንም አውደ ወግ ያዘርዘር መረጃ በኔትወርክ ችግር ምክንያት ያላቀረብን መሆኑ እየታወቀም የመርኮኛው የብርሃኑ ጁላ ሰራዊት ከሽመለስ አብዲስ አልዩ ኃይል ና ከአማራ ሆዳደር ሚኒሻ ና የብልጽግና አሽከሮች ጋር በመሆን የኦሮሙማውን ጸረ አማራ አሰላለፍ የሙጠኝ በማለት አሁንም በምድር ሜካናይዝድ ጦር በሰማይ በድሮን በአማራ ሕዝብ ላይ ያልተሰራ ያልተፈጸመ ያልተከመረ ነገር የለም። ሆኖም ግን ከጊዜ ጊዜ በሁለንተናዊ ዘርፍ አሰላለፉን እያፈረጠመው የፋኖ ኃይልም ወይ ፍንክች ብሎ የወንበዴውን የማፊያ ቡድን በሁሉም አውደ ውጊያ ግንባር ከፍተኛ ፍልሚያ በማድረግም ደለን እየተጎናጸፈ ይገኛል። በትናንትናው ዕለትም የአገዛዞ ጥምር ኃይል ሰፍሮ ካለበት ስለ አማራ ሁሉን አቀፍ ጄኖሳይድ ከሚዶልትበት ከተማም ከቋራ ደለጎ ከአለፋ ሻውራና አጸደ ማርያም በልዩ ኦፕሬሽን የፋኖ ሰራዊት በተመሳሳይ በማታ ሰዓት ወደ ሁሉም ከተሞች በመግባትና በመጠጋት ተኩስ በመክፈተም ወደ እሞት ቀጠና ስቦ በማስገባት አናብስቶቹ የመይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር በአርበኛ በሊሆን እየተመራና፣ ጎንደር ጠቅላይ ግዛት እዝ የፋኖ ሰራዊት በአርበኛ ክንዶ ወይንም ቆስቆስ እየተመራ ግራና ቀኝ በመጣመር በደለጎ ከተማ የመሸጋውን የጠላት ኃይልም ክፉኛ ሙሉ ቀኑን ሲያረባዩት ውለዋል። ከፍተኛ ቁጥር ያለው ሙትና ቁስለኛ በማድረግም ታላቅ ድልን መጎናጸፍ ተችሏል። ይህ በእንዲህ እንዳለም በከፍተኛ ጦር አመራሮች፣ የጦር ጠበብቶች የሚመራው ይህ አውደ ውጊያም በተመሳሳይ ሁኔታ በአለፋ ወረዳ ሻውራ ከተማናም አጸደ ማርያም ከተማ ነበልባሎቹን የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር በማሰማራትና በአርበኛ ገብረ ማርያም በየነ ሁለቱንም ከተሞች ግራና ቀኝ ክንፍ አጣምሮ በአንደኛው በኩል አርበኛ ጌጤንና አርበኛ ሙሉቀንን በማጣመርም፣ በሁለተኛው አሰላለፍ አርበኛ አበጀንና አርበኛ መኳንንትን በአንድ በማስተሳሰር በሁለቱም የውጊያ ቀጠና ሁሉም የክፍለ ጦር አመራሮች የተሰጣቸውን አውደ ውጊያ ላይ ጥበብ በመጠቀም የአገዛዙን ግብስብስ የጭራቅ ስብስብ ያዟዟሮ ሲያረ ያቀረባዩት ውለዋል። በመጨረሻም በሁለቱ ቀጠና የወጣውን የአረመኔውን ስርዓት አስፈጻሚ ጥምር ኃይልም መግቢያ መውጫ በማሳጣት ወደ አንድ ቀጠና በመሰብሰብም ከበባ ውስጥ ማስገባት ተችሏል። በዚህም አውደ ውጊያ የአገዛዙ ኃይል ከፍተኛ ቁጥር ያለው ሙትና ቁስለኛን አስተናግዷል። በሁሉም አውደ ውጊያም የታየው ከሞላ ጎደል ክስተቶች የአገዛዙ ጦር አዋጊዎች ሰራዊቱን ካለ ፍላጎቱ በድንጋይናም በዱላ ድብደባ እያደረጉ ያለ ውድ በግድ ወደ ሞት የማገዱት መሆኑ ኃይል ሲሞትባቸውናም ሲቆስልባቸውም በየቤቱ የአርሶ አደሩን አልባሳት እየገፈፉና እየቀሙ እንደሚጠቀሙ ማረጋገጥ ችለናል። በደለጎ ቋራ ኦሜድላ ክፍለ ጦር እናም በጎንደር ጠቅላይ ግዛት የፋኖ ሰራዊት ጥምር እየተገኘ ድልን ስንመለከትም ከ60 በላይ ሞት፣ ከ48 በላይ ቆስለኛ፣ አሁንም የአገዛዙ ጥምር ኃይል በዚሁ ቦታ ከበባ ውስጥ እንደሚገኝም ጭምር ነው እየተላከልን መረጃ ደረጃ ያረም የሚያረጋግጠው በአጸደ ማርያም ቀጠናም በአድዋ ክፍለ ጦር እየተመዘገበ ድልን ስንመለከት ሶስት ጊዜ አምቡላንስ ሞትና ቁስለኛ አመላልሷል። እንዲሁም የውጊያውን ቀጠና ሙሉ በሙሉ ማስለቀቅ ተችሏል። በሻውራ ከተማ ቀጠና በአድዋ ክፍለ ጦር በኩል እየተገኘ እንደልስ እንመለከት ደግሞ ደግሞም ከሁለት ጊዜ በላይ በኡራል እየሸፈነ ሙትና ቁስለኛ እንዳነሳም ከስፍራው እየተላከልን መረጃ ያሳያል። ሁሉም አውደ ውጊያ አሁንም ሁለተኛ ቀኑን እንደቀጠለ ይገኛል። ውጊያው እንደተቋጨም ከዚህ በተሻለ መንገድ ዝርዝር ጉዳዮችን ለህዝብ ጆሮ የምናደርስ ይሆናል። ክብሯን አድማጮች ለዚህ መረጃ ሰዓት ያስኩላችሁም አጫጭር ወቅታዊ መረጃዎች ይህን ይመስላሉ። ከሰዓታት በኋላ አሁን የደረሱንን ሰበር ዜናዎች አጠናቅረን የምንመለስ ይሆናል። እስከዚያው መልካም ቆይታ ይሁንላችሁ።